ግን እኔ ላይ ሟርት ቤት ትሄዳለሽ። እንድሞቴ ያስደገመት እሷን መግደል ቀለሉ። ግን እናቴን ገደልሻት። መንፈሳዊ ዓለም ላይ አንድ ሴት ያለው የማይ ሴት ከቡሌ ሆራ ነው የመጣሽው። ቡሌ ሆራ

የወንድሙን ቤተሰቦች አዩዋቸው። አቶ አያኖን አዩዋቸው። አያኖ ጨርቂ ጨርቄ፣ አያኖ ጭርቆ። ችግር የለው። ረዴት ማነች? ረዴት ተስፋዬ አለሙ ረዴ ተስፋ ለሙራኮሳሊራዲያናሞሳዘገን ቢውልዲንግ የማሰቡ ሰው አራት መቶ ሀምሳ ወንበሮች ነበሩን። ከመጀመሪያው ሰው ጀምሬ፣ ኦልሬዲ በፕሮፌት የማታምን ከሆነ ችግር የለውም። የመቶ ሀምሳ ሰዎችን ስም ከነባታቸው ጠርቻለሁ። አራት መቶ ሀምሳ ሰው እግዚአብሔር የዚህን ያክል ከፍቶታል። የእናንተን እንዲከርተው ጸልያለሁ። አይመስም። በአንቺና ባለቤቶች መካከል ክፍተት መፍጠር የሚፈልግ መንፈስ አለ። ችግር ያለው በሁለታችሁም አለ። እንን ታውቃለህ? አንተ አላውቀውም ብለው የሚመጣ አባቷን ነው የምታውቀው። አባቷን ለምን እንዳወቀው ይገባቸዋል። አባቷን ለምን እንዳወቀው አውቀዋል እነሱ

ተሰበረ በሉ መንፈስ ቅዱስ ሰበረ በሉ አንድ ወፍጮ የሚባል ወፍጮ ያለበት ሰፈር አየው አንኛ ሰፈር ነው እኔ ምን ወፍጮ ወፍጮ ሰፈር እንደዚህ ወፍጮ ያለበት ሰፈር አየው ወፍጮ ያለበት ሰፈር አየ የእናንተን ቤት አየው አንድ ሁለት ሶስት አራት አምስት ሰዎች ተሰብስበው አየው አምስት ሰዎች ተሰብስበው አየው በእናንተ ህይወት ላይ የተደገመን ድግምት በሙሉ ለዘላለም ሰብር ያለው ሰበርኩት እግዚአብሔር ሰበረው፣ ሰበረው ሰበ አንቺን እዛ እያየው። ያንቺ ፊት እዚህ ሲደገማ ያለው፣ ያንቺ ፊት እዚህ ሲደገማ ያለው። ሶስና ማን ነች ሶስና? አንቺ ነሽ ሶስና? ጋር የተገናኘ ነገር ያለው ማን ነው እዚህ ጋር? ሶስና ከሚል ስም ጋር የተገናኘ ነገር ያለው ማን ነው እዚህ ጋር? ማን ነች ሶስና? እ ስምሽ ነው። ነይ ያንቺ ፊት እዛ ሲደገማ ያየው ላፕሮኮቶ ሳሊ ራሃድያ ናመሳን አሜን አሜን። ከማን ጋር የመጣሽው? አባቱ አይታለህ እና እና የሶስና አባት ነህ። እና ምንድን ነው ያልኩት? የአንቺ ፊት እዚህ ሲደገማ ይቻለሁ። ያ ማለት የአንቺ ስም ያለው ሰው እዚህ አለ ማለት ነው። ላፕሮዶ ሳሊ ራሃዲያ ኮሳንታራ ባሻደ መንፈስ ቅዱስ በሉ በይልበይልበል ቀዥረው ድምፁ አይሰማም። በኃይል ቀዥረው በኃይል ቀዥረው ከየት ነው የመጣችሁት? ልደታ ሰፈር ነው ወላይታ ልጅ ነኝ፣ ግን እዚህ መጥቼ አንድ ሁለት ዓመት ይዣለሁ። ስሙ ማን ነው? እሷ ሶስና። ስንት ዓመቷ ነው? አስራ አራት ዓመት አምስተኛ አሁን ይዛለች። የእሷ እናት የት ነው ያለችው? የእሷ እናት ሻሽመኔ ነን ምናምን ትላለች። ተፋተን ትንሽ ይቆያል። ለምን ሶስት እናንተ ጠራ ታውቃላችሁ? የእሷ ትዳር ችግር አለበት። ያንተም ትዳር ኦልሬዲ፣ ትዳርሽ ምን እየሆነ ነው? አንድ ሴት አለች በእኔና በእሱ መሀል የምትገባ አለች። እና ሁሌ እሷ ናት እየደወለች። እኔ ሟርት ቤት እኮ ቤቴ ነው። እና ስሚኝ ከሐሙስ ምሽት አንቺና እሱ ያወሯችሁትን ታስታውሻለሽ? ሐሙስ ምሽት ካላስታወሽው ይነግርሻለሁ። ስታወሩ ስላየው አንድ ነገር ላደርግልሽ ይችላለሁ፣ ትዳርሽን ለመታደግ እሷ ከዛ ጋር እንድትወጣ ልጸልይልሽ ወይስ እንድትሞት ልጸልይልሽ? ኧረ እንድትሞት ማይ ጣላት፣ በኢየሱስ እንድትሞት ነው የምፈልገው። ላብሮዶስ ላብሮዶሳቲክል ሀርጃ እንዳሳካተ አሁን ለአንቺ እንደዚህ በምጸልይበት ሰዓት አእምሯ ሲለቅ ስታብዳዩአት፣ አሜን ስታብዳዩአት፣ የእብደት መንፈስ ተቆጣጠራት፣ አእምሯ ለቀቀ ላብሮዶሳሊፕራሃዲያና መሳንተ አእምሮ አለቋል። ከመንገድ አስወገድኳት። ትልቁ ችግር ምስል አንድ ወንድ ልጅ ያየው እሷን እያየው አንድ ወንድ ልጅ አየው። እሷን መግደል ቀላል ነው። ይሄን እዚህ ብናገር ከሠላሳ ደቂቃ በልደዊብልጅ ትሞታለች። ያን አንድ ወንድ ልጅ ደግሞ ሳይ የእግዚአብሔር ፕሮግራም ያለበት ልጅ ነው። እኔ ነኝ የማሳድገው እሱን እኔ ጋር ነው ያለው ያሳደገው አንቺ ሽም የምታሳድገው፣ እያሳደግኩት ግን እኔ ላይ ሟርት ቤት ሄዳለ እንድሞት ያስደገመች፣ ግን አለው እኔ በሕይወት አሁን እዚህ ሴትዮ ማስረጃላት። ልጄ ቸርች ይዘሽ ይደሽ ታውቂያለሽ። አረ እንደውም ከልጄ ከእኔ ልጅ በላይ ነው የምወደው በጣም ቸርች ይሄዳል አብሮሽ ዘይት ያፈሱበታል። አገልጋይን ነው ይሉታል። ማይባል ይላል። አሁን በጣም ነው ኔ የምወደው፣ እሱም እኔ ይወደኛል። እሷን መግደል ቀለለ ግን እናቴን ገደልሻት እንዳይል አእምሮ እንዲያብድ ጸልያል። ይሁን አሜን። ትራካሶን ዶሮ ቦሻዴ በእናንተ ላይ የተሟረተ ሟርት ፈርሷል በእናንተ ላይ የተሟረተ ሟርት ፈርሷል። ፈርሱ። አሁን ያል ዘመን ያለው ክርስትና መንፈሱ የዓለም ላይ ብትገቡ መንፈሱ የዓለም እንደ ክርስትና አይቆጥሩ። ለምን እንደማይቆጥሩ ልንገራችሁ። ለምን እንደማይቆጥሩ አስቡት። አንድ ጌታ ኢየሱስን አውቃለሁ የሚል ሰው መጽሐፍ ቅዱስ ከፍቶ የሌላ እምነት ተከታዮች መጽሐፋቸውን ከፍቶ እስኪ እንከራከር ካለ ክርስትና ዜሮ ገብቷል ማለት ነው። ማድረግ ያለባችሁ ምንድን ነው? የእናንተን አምላክ ጥሩት፣ የኔንም እጠራዋለሁ። እሳት የሚያመጣው አስቡት። ያንተንም መጽሐፍ የኔንም መጽሐፍ ይዘን ከተቀመጠን አምላክ መስራት አቆሟል ማለት ነው። አሁን አሁን ላይ ይሄ ክርስቲያኑ ማህበረሰብ ክርስቲያን ነው ብሎ እኛን ይወክሉናል የሚላቸው ሰዎች ጆከሮች ናቸው። ይሄ ቀላጆች ናቸው። ክርስቲያኒት እንደዛ የትኛው ሐዋርያ ነው እንደዛ ሲያወራ ያያችሁት? የትኛው ነቢይ ነው እንደዚህ አይነት ነገር ውስጥ ገብቶ ያየ? ኖ ጳውሎስም እንዳልታቀላቸው ስለ እኔ የሚያወሩ ሰዎች ቃላቸውን አይደለም አለ፣ ስመጣ ኃይላቸውን ማየት ፈልጋሉ። ምን አይነት ኃይል እንዳላቸው ማየት ፈልጋሉ። ሄሎ። ለዛ ነው ለሟርተኞች ለጠንቋዮች የምትጸልይ ቤተክርስቲያን ቤተክርስቲያን አይደለችም። እዛ ሄዱት፣ የአምላካቸውን ኃይል ሊያሳዩ ነው። አንተ ማረግ ያለብህ ደግሞ አምላክ ምን ያክል ኃያል እንደሆነ ነው። ለዛ ነው ኤልያስ ምንድነው ያረገው? ችግር የለው ማለት ሽቧ በራ ኤቭሪቲንግ አረገ። እንጨት ደረደረ እና የእናንተን አምላክ ጥሩት አለ። ጠሩት ጠሩት ጠሩት። ልክ ሲጨርስ ሁሉንም አንገታቸውን ይዛቸው ረዷል። በእናንተ ላይ የሚያሟርቱ ላይ ሞት መጣ ሞት መጣ፣ ሞት መጣ፣ ሞት መጣ። አስቡት፣ እንድትሞት ልጸልይ ነበር። ኦልሬዲ ጨርሻለሁ እንድትሞት ለመጸለይ። መንፈሳዊ ዓለም ላይ እግዚአብሔር ዓይኔን ከፈተውና የእሷን ወንድ ልጅ አሳየኝ። አንድ ወንድ ልጅ፣ አንድ አይደለም፣ አንድ ወንድ ልጅ። ለእሷ ሲል ምክንያት ነው እሱ። የእናንተ ልጆች እናንተ እንድትባረኩ ምክንያት እንዲሆኑ እጸልያለሁ ና እንድትባረኩ እናንተ ደግሞ ወላጆቻቸው እንዲባረኩ ምክንያት እንድትሆኑ ጸልያል። ቤተሰቡ እንዲባረክ ምክንያት እንድትሆኑ ጸልያ ትዳርሽን በመንፈስ ቅዱስ ይን ነጻውጥቻለሁ ቀንበር ተሰብሯል። ነገሮቻችሁ ሁሉ ተከፋፍቷል። ውእኔ ግርሽ ነው ሙስ ይዘ አንችና እሱ ስላወራቸው አይደለም ያነሳት የኔን ስም ስለጨመረ ነው ሙስ ነት ፕሮፌሰር ይዳኝ ቢኮዝ ሐሙስ ዕለት ሐሙስ ዕለት ሚራክል ብሎ የኔን ስም አንስቶ ከእሷ ጋር ሲጣላ ስላየሁት ነው። አዎ እኔ ሚራክል ጋር ሊሄድ ነው ስለው ጠንቋይ ጋር ከዚህ ሰዓት ጀምሮ ትዳርሽ ነጻ ወጥቷል። አሜን። በመንፈስ ቅዱስ ኃይል የእናንተ ታሪክ ተቀይሯል። አሜን በኢየሱስ ስም። ስለተከታተላችሁን እናመሰግናለን። የሂቨን ቲቪ ያራሰተ አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ፣ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 1605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።